አንዳንድ ሰዎች ክፋትን፣ በደልም በሰዎች ላይ ሲያደርጉ ቀንም ማያልፍ ለነዛም ሰዎች አይነጋ ይመስላቸዋል። ሕይወት ግን እንደዛ አይደለችም። ለተገፉት፣ ለተጨቆኑት ቀን ይወጣላቸዋል። የዚህ ድርጅት ባለቤት አሁን ካልኳችሁ ሰዎች መሃል ይመደባል። ቀን አይወጣ መስሎት ሰራተኞቹም በግፍ እያሰራቸው የሚከፍላቸው ግን በጣም ጥቂት ነው። ታዲያ ከተበዳዮች መሃል የሆነ ሳንጋጄ የተባለ አንድ ወጣትም ይህን መታገስ አልቻለም። ሰራተኞቹን አስተባብሮ እንቃወመዋለን በማለት ስራቸውን አቁመው ወደ አለቃቸው ቢሮ እየጮሁ ሄደዋል። የሳንጋጂ ልጅ ሳንጋካ ይባላል። ልጅየው ምንም እንኳን ዕድሜው በጣም ገና ቢሆንም አባትየውና ሌሎች ላይ የሚደርሰውን በደል ገና ከልጅነቱ እያየን ያደገው። ወደ እነ ሳንጋጂ ጋር ስንመለስ ከመሃከላቸው አንደኛው ጠበቃዎች ላይ ድንጋይ በመወርወሩ ምክንያት ከባድ ችግር ተፈጥሯል። ምንም ሳይታጠቁ አዳፋና ቡቱቱ ልብሳቸውን ለብሰው የመጡት ሰራተኞች ራሳቸውን ለመጠበቅ ሲሉ ጠንካራ ልብስና መስታወት ዱላ ከያዙ ጥበቃዎች ጋር ፍልሚያቸውን ጀምረዋል። ፍልሚያውን ፈርተው ወደ ወደኋላ ሸሹም አልጠፉም። ይሁንና አለቃው በዚህ ሁኔታ ከቀጠለ ሰራተኞቹ ማሸነፋቸው ስለማይቀር ነገሩን በስብሰባ ለመፍታት ወስኗል። ለስብሰባ መላክ የሚጠበቅባችሁ ሁለት ሰው ብቻ ነው። እነዚህ ሁለት ሰዎች ደግሞ ከሳንጋጂ ውጪ መሆን አለባቸው። ይህ ነገር ከተፈጠረ አንድ ቀን አልፎታል። እነ ሳንጋጂ በማግስቱ ወደ ስራ በሚመጡ ሰዓት ለስብሰባ የገቡት ሁለት ሰዎች እስካሁን አልተመለሱም። ምናልባትም ጨካኙ አለቃ እነዚህን ሰራተኞች ገሏቸው ይሆናል በማለትም ከሰዎቹ ጋር በድጋሚ ለመደባደብ ወደ አለቃው ቢሮ ጉዟቸውን ጀምረዋል። በሌላ በኩል የሳንጋጂ ባለቤት የሆነችው ኩሪያንቲ ወደ አንድ ጓደኛዋ ቤት በምትሄድ ሰዓት የተደበቀ ሰው ተመልክታለች። ይሄ ሰው ጠፉ ከተባሉ ሰራተኞች መካከል አንደኛው ነው። ሰውየው ጉቦ ሰጥቷቸው እንደዚህ እንዲያደርጉ ሁለቱን ልጆች ያስማማቸው ሲሆን ምስኪኖቹ ደግሞ ሄደው ከጥበቃዎች ጋር በሚፋለሙ ሰዓት እንደ አዲስ ደም መፋሰስ ይፈጠራል። እናም የግፈኛው አለቃ እቅድ ይሄ ነው። ኩሪያንቲም ቢሆን ባለቤቷ ውስጥ ስለተደበቀው ሰው ሲያወራ ሰምታለች። ነገሩም ወጥመድ እንደሆነ ስለገባት ወዲያውኑ ባለቤቷና ሰዎቹን ለማስቆም ወዳሉበት ቦታም በሩጫ መክነፍ ጀምራለች። በሩጫው መሃል ኩሪያንቲ አደናቅፏት በመሬት ላይ ቀርታለች። ልጇ ሳንካካ ግን አሁንም ድረስ በልጅ እግሮቹ ወደ ሥራው ቦታ እየሮጠ የሚገኝ ሲሆን በሩጫው መሃል ደግሞ ዝናብ መዝነብ ጀምሯል። ልጅየው ዝናብ በጣም ነው የሚፈራው። ከዚህ በፊት እናቱ የቤቱን መስኮት እንዲዘጋ በነገረችው ጊዜ ዝናብ እየዘነበ ነበር። እናም እሱ ገና ወደ መስኮቱ ሲጠጋ ኃይለኛ የመብረቅ ብልጭታዎች በሰማዩ ላይ በተደጋጋሚ ሲታዩ ነበረ። መብረቁ በሄደበት ቦታ ሁሉ ስለሚከተለው ከመብረቅ ጋር ኃይለኛ ፍራቻ አለበት። በሌላ በኩል ሳንጋጂ ሊያድኑት የመጡት ሚስቱና ልጁ ሳይደርሱለት ቀርቶ በቦታው ላይ ህይወቱ አልፏል። ህይወቱም ያለፈው በገዛ ጓደኞቹ እጅ ነው። ከተቃዋሚዎቹ መካከል አንደኛው የጠበቃውን ሰራተኛ በስለት ታጠቋለሁ በሚል ሰዓት የገዛ ጓደኛው ሳንጋጂን ወቅቶ ገሎታል። ያልታደለው ሰንካካ የአባቱን ስቃይ ገና በልጅነቱ ማየቱ ሳያንስ የሞተውን አባቱ ከሁሉም ቀድሞ ያየው እሱ ነበረ። በዚህም ልቡ ከተሰበረ በኋላ ጥበቃዎቹ ይዘውት የነበረውን አንድ መስታወት በሚያዝ በሚጮህ ሰዓት ልጁ የያዘውን መስታወት ጨምሮ ጥበቃዎቹ የያዙትን የሚመስሉ እያንዳንዱ መስታወቶች በቦታው ላይ ተሰባብረዋል። ልጁም ምናልባት በመብረቅ ተመቶ ሊሆን ይችላል ብለው ሌሎቹ ሰራተኞች ሊያነሱት በሚሄዱ ሰዓት ከልጁ ውስጥ የወጣው የኤሌክትሪክ ኃይል ሰዎቹም በቦታው ላይ በትኗቸዋል። ምስኪኑ ሳንጋጂ በግፈኛው አለቃው ምክንያት ከሞተ ድፍን አንድ አመት አልፎታል። ሳንካካ እና ኮሪያንቲም ቢሆን ህይወት እንደ በፊቱ ሊቀላቸው አልቻለም። በፊት ደና ህይወት ኑሯቸው አይደለም፣ ከክፉ ደናውን እንምረጥ ብለን እንጂ የበፊት ህይወታቸውም ያን ያህል አስደሳች አልነበረም። ኮሪያንቲ ደግሞ ከዚህ ችግር ውስጥ ለመውጣት ሲባል የግድ ወደ ከተማ ወጥቶ መስራት ይጠበቅባታል። ለልጇ ሳንካካም ከቤት እንዳይወጣ አስጠንቅቀው እንደምትመለስ ቃል በመግባት ለስራ ሄዳለች። ሳንካካ ከዛ ጊዜ በኋላ ለቀናት እናቱን ቢጠብቃትም አንድም ቀን ልትመለስ አልቻለችም። ገና በልጅነቱ የብዙ ሰዎችን ግፍ የተመለከተው ሳንካካም የከፋው ጊዜ መምጣቱን ሳይረዳ አልቀረም። ከቤት ውስጥ ኑሮ ይልቅ የጎዳና ኑሮ በመምረጥ ጎዳና ላይ ያገኘውን እየበላ ማደር ጀምሯል። በሌላ በኩል ጎዳና ላይ የሚገኙት ጉልበተኞችም እሱን እያሳደዱ መደብደባቸውን ጀምረዋል። የሚሆነበት ምክንያት ልጆቹ ተሰብስበው አንዲን ሴት በድንጋይ በሚመቱ ሰዓት ሳንካ ካመልሶ እነሱን ስለመታቸው ነው። ለብዙ ጊዜያት ከነዚህ ልጆች ሮጦ ቢያመልጥም ዛሬ ላይ ግን ሳይሳካለት ቀርቶ በእጃቸው የገባ ሲሆን በቦታው ላይም ሁሉም ደብድበውት በመጨረሻ ጭንቅላቱን በእንጨት ሊሉት ተዘጋጅተዋል። ዙሪያችንም በክፎች ተከበን እየተጨነቅን በነበረ ጊዜ ላይ ደግሞ ፈጣሪ የሚያድነንን አንድ ሰው መላኩ አይቀርም። ዛሬ ላይ ሳንካካን ጭንቅላቱን ተመትቶ ከመሞት የሚያድነው ወንግ የተባለ አንድ የጎዳና ተዳዳሪ ነው። ወንግ ወደ ጎዳና የወጣው ልክ እንደ ሰንካካ ባላሰበበት ጊዜ ነበረ። ግን ከቆይታ የተነሳ ከልጆቹም ጋር መደባደቡን፣ ብርዱን፣ ረሃቡን ሁሉንም ነገር ለምዶታል። እናም ትንሹ ሰንካካ በእነዚህ ልጆች ሲደበደብ ባየ ጊዜ የእሱን ልጅነት ስላስታወሰው እያንዳንዱን ደብድቦ ከቦታው ሊያባሩለታል። መስኪኑ ሳንካካ ምንም እንኳን በእንጨት ጭንቅላቱን ባይመታም ቀድሞውኑ ብዙ ድብደባ ደርሶበት ስለነበር ራሱን ስቷል። ወንግም ወደ ጎዳና ቤቱ፣ የጎዳና ቤት አይባልም፣ ጎዳና ላይ ወደሚኖርበት ቦታ ወስዶት ብርድ እንዳይመታው በእሳት ስር ያስተኛው ሲሆን የሚበላውንም ነገር አቅርቦለታል። ይመስለኛል አንተን ማሰልጠን ሳይኖርብኝ አይቀርም። ሁልጊዜም ቢሆን ከጎንህ ልሆን አልችልም። ምናልባት እነዚህ ልጆች ደግሞ ካገኙ ራስህን መከላከል እንድትችል የሚያደርግህን ነገር አስተምርሃለሁ በማለት በዚያን ቀን ማግስት ለሱ ሥልጠና መስጠት ጀምሯል። አሁን ላይ ሳንካካና ወንግ የሚገኙበት ከተማ ላይ ምንም ደስ የሚል ነገር የለም። በብዙ ጊዜያት አንዴ በዚህ በኩል የሚያልፈውን ባቡር በመጠቀምም ወደ ሌላ ከተማ ለመሄድ አቅደዋል። በብዙ ጊዜ አንዴ ብቻ የሚያልፈው ባቡር ዛሬ ላይ ደርሷል። ወንግ ተሳክቶለት በባቡሩ ላይ የተሰቀለ ሲሆን፣ ትንሹ ሳንካካም በልጅነት እግሮቹ እየሮጠ እጁን ለመያዝ እየታገለ ነው ይሁንና በለጋ እድሜው ብዙ መከራ ያየው ትንሽ ልጅ ከባቡሩ እኩል መሮጥ ሳይችል ቀርቶ ብቻውን በዚህ ከተማ ላይ ቀርቷል። ከጉልበተኞች ጠባቂው ለሌላ ጊዜም ደግሞ እንዴት ራሱን መከላከል እንዳለበት ሲያስተምረው የነበረው ሳንካ ካን በሚያሳዝን ሁኔታ ተለይቶታል። የህይወት መከራና ስቃዩ ደግሞ ለሳንካ አዲስ ነገር አይደለም። አባቱ እንዴት ተቸግሮ ያሳድገው እንደነበር ስለሚያውቅ ልክ እንደ አባቱ የሸክም ሥራ መስራት ጀምሯል። አንድ ቀንም ከሸክም በኋላ እየሄደ በነበረ ሰዓት እነዚያ ጉልበተኞች ከመንገድ ላይ አግኝተውታል። ሰንካካም ወንግ ያስተማረውን ነገር እንዳይተገብር ልጆቹ በጣም ብዙ ናቸው። ያለው አማራጭም ሮጦ ማምለጥ ብቻ ስለነበር በመሮጥ ያገኘው አንድ መኪና ውስጥ ገብቷል። መኪናው ዲርጋ የምትባል ሴትና የባለቤቷ ነው። እነዚህ ሁለት ባለጸጋዎች ይህንን ልጅ ወደ ቤታቸው ለመውሰድ እና ለማኖር ከበቂ በላይ ሀብት አላቸው። ለሳንካም ከዚህ በኋላ መጨነቅ እንደማይገባውና በዚህ እድሜው ይሄ ሁሉ ማየት የሱ ግዴታ እንዳልሆነ በመንገር ወደ ቤታቸው እንደሚወስዱት ነግሮታል። ይሁንና ሳንካ ከወንግ ጋር ከመለያየቱ በፊት የነገረውን አንድ አሳዛኝ ታሪክ ያስታውሳል። ከዚህ በፊት ልክ እንደነዚህ ያሉት እንዶች ወንግን ወደ ቤታቸው ወስደውት ነበረ። ታዲያ አቤታቸው በደረሱ ጊዜ ያሳዩት ሕይወት እነሱ ቃል የገቡለትን አይነት ሳይሆን ይባስ ስቃይና መከራ የበዛበት ነበረ። ለዚህ ከነዚህ ሰዎች ጋር መሄድን ሳይመርጥ ቀርቶ ወደ ጎዳና ሕይወቱ በሩጫ ተመልሰዋል። ኑሮ ቢደላንም ባይደላንም ዕድሜያችን መሄዱ አይቀርም። ሰንካካ አሁን ላይ ብዙ ዓመታትን አሳልፎ ትልቅ ሰው ሆኗል። በአንድ የግለሰብ ጋዜጣ ድርጅት ውስጥም እንደ ጥበቃነት እየሰራ ነው። ከተማዋ ደግሞ በፊት ከነበረችበት በጣም ቀውስ ውስጥ ገብታለች። በፊት እንኳን የሚያስቸግራቸው ድህነትና አንዳንድ ክፉ አሰሪዎች ነበሩ። አሁን ላይ በዚህ ኑሯቸው ላይ ፖለቲከኞች ተጨምረው ሕዝቡን እርስ በእርስ እያጫረሱት ሲሆን በመንገድ ላይ ያላቸው መነጠቅ፣ ሱቆቻቸው፣ ሀብታቸው መዘረፋቸው ደግሞ የተለመደ ነገር ሆኗል። አንድ ቀንም ሳንካ ወደ ቤቱ እየሄደ በነበረ ሰዓት ሁለት ዱርዬዎች አንድ ሰውን ሲያስቸግሩ ተመልክቷል። ማንኛውም ጤነኛ ሰው ቢሆን ይህንን እያየ አያልፍም። በዚህ ከተማ ውስጥ ግን ህግ የሚባል ነገር ከጠፋ ስለቆየ ሳንካ ምንም ማድረግ አይችልም። ሰውየውንም አይቶት ባላየ ወደ ቤቱ ትቶት ሄዷል። ከተማዋን ደግሞ በቀኝ እጁ ይዞ ይዘውራታል የሚባለው ፔንኮር የተባለ አንድ ፖለቲከኛ አለ። ሌሎች ፖለቲከኞች በፔንኮር ጥሪ ተደርጎላቸው ወደ አንድ ቦታ ላይ መጥተዋል። ከነዚህ ፖለቲከኞች መካከል ዲርጋን አንደኛው ነው። ዲርጋን ወጣት ፖለቲከኛ ሲሆን የህዝቡ ህመም የሚያመው ሁሉም ነገር የሚያስጨንቀው ንጹህ ሰው ነው። ወደ ፕሮግራሙን በሚመጣ ሰዓት ከባለቤቱና ከሁለት ልጆቹ ጋር ነው። በቦታው ላይ ያሉት በእድሜ የገፉ ፖለቲከኞች ብቻ መሆናቸውን በሚመለከት ሰዓት ደግሞ የሆነ ነገር ትክክል እንዳልሆነ ገብቶታል። ለማናቸውም በማለት ግን ትንሽ በስም የሚያውቀውን ሬድዋን የተባለ ፖለቲከኛ ተጠግቶ ከነሱ ጋር መውራት ጀምሯል። ፔንግኮር ከሁሉም የበላይ ሆኖ በቦታው ላይ ቢገኝም ሁሉም ሰው ግን ክፉ እንደሆነ ያምናል። ዲርካንም ለከተማው መመሰቃቀል ዋና ተጠያቂ የማደርገው እሱን ነው በማለት ለሬድዋን ነግሮታል። የዚህን ሰዓትም ሬድዋን በፔንግኮር ላይ እንደማይፈርድ ይናገራል። ገና ከልጅነቱ አባትየው ሰራተኞችን ሲጨቁንና ትንሽ ገንዘብ ሲሰጣቸው እያየን ያደገው ታዲያ እሱ ትንሽ ስልጣን ባገኘ ጊዜ ምን ሊሆን ይችላል ብለ ትገምታለህ? ስጋ የለበሰ ሴጣን ነው። እያሉም ሰውየውን እያሙት በነበረ ሰዓት ፊት ለፊታቸው ብልጭ ብሏል። ፔንግኮርም ለሰላምታ እጁን በሚዘረጋ ሰዓት ዲርጋን እጁን ለመጨበጥ ፈቃደኛ አይደለም። እሱ መጨበጥ ማለት የብዙሃን ንጹሐንን ሰዎች ደም መጨበጥ ነው። ኃጢአቱን ይዞ እንዴት ነው ልጨበጠው ምችለው? ወገኖቼን እየጨረሳቸውን ያለው በማለት ለሬድዋን የሚሰማውን ተናግሯል። ሬድዋን ደግሞ ምንም እንኳን በሐሳቡ ቢስማማም የዚህን ያህል ራሱን ግን አደጋ ላይ መጣል እንደሌለበት ያምናል። ሰውየው እኮ ስልጣን ላይን ያለው የፈለገውን ሊያደርግ ይችላል። አንተ ሰላምታን ሰጥኸው አልሰጥኸው ምንም ይለውጥ ነገር የለም። የዚህን ያህል ሞኝ መሆን የለብህም፣ በማለት ለዲርጋን ልጅነቱ እንዳያጠቃው መክሮታል። ትንሹ ፖለቲከኛ ዲርጋን ደግሞ ፔንግኮር አሁን ላይ ያን ያህል ኃይል አለው የሚል እምነት የለውም ሰውየው እኮ በብዙ ችግር ምክንያት ብቻውን ቀርቷል። እኛ ከተባበርን እንዲያ ያለውን ክፉ ከስልጣን ላይ ማውረድ እንችላለን፣ በማለት ለሬድዋን ሀሳቡን በሚነግረው ሰዓት ሬድዋን ገና ፔንግኮርን ፍጹም እንዳላወቀ ይነግረዋል። ፔንግኮር ማለት አንተ እንደምታስበው አይነት ሰው አይደለም። ገና በልጅነቱ ወደ ማደጎ ተልኮ ነበረ። በማደጎ ውስጥም የነበሩት ሰዎች አብዛኛዎቹ በደል ይደርስባቸው ነበረ። አሳዳጊዎቹ ልጆቹን ብዙ ስራ የሚያሰሯቸው የሚያስለፏቸው ልጆች ነበሩ። ታዲያ ፔንግኮር ወደዚህ ድርጅት በገባ ሰዓት እነዛን ልጆች በማሰልጠን እያንዳንዱን ሰዎች አስራዋሰቃይተዋቸዋል ሲያሰቃዩቸው የነበሩትን ሰዎች በሙሉ ቀልተዋቸዋል። ነው ምልህ። ገና ከልጅነቱ ነበር ሰይጣንነቱ የተጠናወጠው። ታዲያ እነዛ በማደጎ ውስጥ የነበሩትን ህጻናቶች እንዲህ አድርጎ በልጅነታቸው ሰው እንዲያርዱ፣ ጨካኝ እንዲሆኑ ካረጋቸው በኋላ አንድ ላይ ሰብስቦ በተለያየ ቦታ ላይ እንዲያድጉ አድርጓቸዋል። አሁንም ድረስ ቢሆን እነዛ ሁሉ ልጆች አድገው ከነጨካኔያቸው የፔንግኮርን ጥሪ እየጠበቁ ነው። ፔንግኮር ብቻውን ሆነው አያቅም ሊሆንም አይችልም፣ በማለት ማንም የማይችላቸው አረመኔ ከልጅነታቸው አራጅ የነበሩ ብዙ ኃይሎች እንዳሉት ነግሮታል። ዲርጋንም ይሄንን ከሰማ በኋላ ሚስትና ልጁን ይዞ ወደ ቤት በሚሄድ ሰዓት ሰውነቱ የሆነ ችግር እንዳለ ይነግረዋል። በእርግጥ ከመጥፎ ሰው ጋር ቅድም ተሳፍቶ ስለነበረ እንደዚህ ቢሰማው ያለ ነው። ግን ይሄንን ማድረጉ ሚስቱና ልጁ ባለበት መሆኑ አሁን ላይ እንዲጸጸት አድርጎታል። እንደምንም ወደ ክፍላቸው ከደረሱም በኋላ ለባለቤቱ እንደሚመለስ ነግሯት በሚወጣ ሰዓት አንድ ሰው አግኝቶታል። ይህ ሰው እዛ ማደጎ ውስጥ ከነበሩት ሕፃናት መካከል አንደኛው ነው። ልጁም ከልጅነቱ ጀምሮ ሲለማመዶ የነበረ ጠንቆላ መሰል ነገርን በመጠቀም የሰው አይምሮ መቆጣጠር ይችላል። የምስኪኑ ድርጋንንም አይምሮ ከተቆጣጠረ በኋላ በራሱ ዘሎ ከህንፃው ላይ እንዲወድቅ አድርጎታል። የበንዲ እንዳለ ሳንካ ጎረቤቱ ውላንን ጎረምሶች እያሰቃዩአት እንደሆነ ተመልክቷል። ከዚህ በላይም በዝምታ መቀጠል ስላልፈለገ ቢላ የያዙትን ዘራፊዎች ተጣልቷቸው ሸሽተው እንዲያመልጡ አድርጓቸዋል። እነዚህ የተደበደቡት ዘራፊዎችም ቁጥራቸውን በዛ በማድረግ ጥበቃ ሆኖ በሚሰራበት በምሽት ላይ መጥተውበታል። በቦታው ላይም ደብድበውት በዝናብ ውስጥ ትተው በሄዱ ሰዓት ኃይለኛ መብረቅም ሳንካን መጥቶታል። በመብረቁ አማካኝነት ከደረሰበት ጉዳት በሙሉ ያገገመው ሳንካም በቤት ውስጥ ይገኛል። ጎረቤቱ ውላን ትንሹ ልጇን አምጥታም እሷ ለሥራ ሌላ ቦታ ልትሄድ ስለሆነ እሱ ጋር አስቀምጣለች። በሌላው በኩል እነ ሬድዋን ምንም በማያውቁት ነገር ለትንሹ ፖለቲከኛ ሞት ተጠያቂ ተደርገዋል። ራሱ ፔንግ ኮርት ትንሹ ፖለቲከኛ ዲርጋንን ከገደለው በኋላ ነገሩን በነሬድዋን ላይ ሊያላኮባቸዋል። ሆኖም ግን እስካሁን ድረስ ምንም መረጃ ስላልተገኘባቸው በአሉባልታ እነሱ ገደሉት ቢባልም ክስ ግን አልተከፈተባቸውም። ይህ እንዲህ እንዳለ ሳንካ ገበያ ውስጥ እየዞሩ ከሚዘርፉት ሰዎች ጋርም እንዲሁ መፋለም ጀምሯል። እነዚህ ሰዎች ማንም ከልካይ ስለሌለባቸው በልበ ሙሉነት ልክ እንደ ስራ ነበር ነገሩን የያዙት። ቀን በቀንም እየመጡ የነጋዴዎችን ብር፣ ዕቃ መዝረፋቸው ስለማይቀር ይሄንን ቀን ጠብቆ ከእነሱ ጋር ተደባድቧል። በሌላ በኩል ክፋት የማይሰለቸው ፔንግ ኮርም መርዝ በተለይ ነፍሰ ጡር ሴቶችን የሚያጠቃ መድኃኒት በእሩዝ ውስጥ እንዲጨመር አድርጓል። እያንዳንዱ ነፍሰ ጡር ሴቶችም ይሄንን በሚበሉ ሰዓት ወዲያውኑ የሚመረዙ ይሆናል። ሰዎቹ ደግሞ ይህንን መርዝ በሚጨምሩ ሰዓት የነበረው የቪዲዮ ቅጂ በኢንተርኔት ላይ ተለቆ ይባስ ከተማውን ቀውስ ውስጥ ከቶታል። በየቦታው ላይም ነፍሰ ጡር ሴቶች በዚህ መርዝ ተጠቅተው መታመማቸው እየተለመደ መጥቷል። በሌላ በኩል ሳንካ ሌላኛውን ቀን ጠብቆ ወደ ገበያ ሂዷል። በዚህ ሰዓት ውላንም ነጋዴዎችን አስተባብራ ከዘራፊዎቹ ጋር ለመጣላት እየሞከረች ነበረ። ዘራፊዎቹ ደግሞ ሳንካን ከዚህ በፊት ድብድብ አድርገው ጥለውት ስለነበር እንደዚህ በሙሉ ጤና ቆሞ ሲመለከቱት ሁሉም ተገርመዋል። ሳንካም በገበያ ውስጥ ምንም አይነት ዕቃ እንዲሰባበር ስላልፈለገ አውቆ ወደ ውጪ በመውጣትና ሰዎቹ እንዲከተሉት በማድረግ እዛው ውጪ ላይ ሁሉንም አስማቱን በመጠቀም ሊያሸንፋቸው ችሏል። በመቀጠልም ነጋዴዎቹ ከዚህ በኋላ ብዙ ሆነው ይመጣሉ የሚለውን ጭንቀታቸውን እንዲያስወግዱ ነግሯቸዋል። እኔ ከጥበቃው ስራ ዛሬ በመቅረት እዚህ መጠበቅ ይሆናል። ማናቸውም ቢመጡ ወደ ውስጥ እንዲገቡ አልፈቅድላቸውም። እንዳትጨናነቁ በማለት ውላንን ጨምሮ ሌሎችን ሰዎች ወደየቤታቸው እንዲሄዱ አድርጓቸዋል። ይሁንና እድል ሳይቀናቸው ቀርቶ የዛን ቀላሊት ላይ እነዛ ወሮ በሎች በሙሉ ገበያውን አቃጥለውታል። መርካቶ ሰፈርን እናንተ ሂዱ አዳሩን እጠብቃለሁ ብሎ ቃል የገባላቸው ሳንካ ላይም ሁሉም ማዝነውበታል። በነገሩም ልብ የተሰበረው ሳንካ ወደ ስራው ቦታ በመሄድ ከሱ ጋር ለሚሰራው ለአንደኛው የጥበቃ ስራ ባልደረባው የተፈጠረውን ነገር እያብራራ ነበረ። በዚህ ጊዜም ኃይለኛ ዝናብ ዘንቦ መብረቁ ብልጭታውን ማሳየት ጀምሯል። ሳንካም ይህንም መብረቅ በመመታት ብዙ ፓወር መሰብሰብ እንዳለበት ስለገባው ወደ መብረቁ ጋር ሄዷል። እሱን መንካት ጉዳት እንደሚያመጣ ያላወቀው አንደኛ ጥበቃም ልጁ ተጎድቶ ይሆናል በማለት በሚነካው ሰዓት እዛ ቆርቆሮ መሃል ከቶታል። ውላን ደግሞ መብረቁ ፓወር ሰቶታል አልሰጠውም የሚለውን ለማረጋገጥ በብረት በተደጋጋሚ ስመታው ነበረ። በጊዜውም ሳንካ ምንም አይነት ሕመም ስላልተሰማው መብረቅ በመጣው ቁጥር ፓወሩ እንደሚጀምር ተገንዝበዋል። በሌላ በኩል ንጹሕ ሩዝ የገዙ የመሰላቸው የሰርግ ደጋሾች ባለማወቅ መርዝ ያለውን ሩዝ ገዝተዋል። በፕሮግራሙ ላይ የነበሩና ሩዙን የበሉት ነፍሰ ጡር ሴቶችም መታመም በሚጀምሩ ሰዓት ከተማው እንደገና መታመስ ጀምሯል። ሁኔታዎችም ለሌቦች ተመችቷቸው ከተማ ውስጥ ዘረፋቸውን ቀጥለውበታል። የሁሉ ነገር በሚፈጠር ሰዓት ከሰዎች ጎን መቆም የሚችለው ብቸኛ ሰው ሳንካ ብቻ ነው። ሳንካም ፊቱን ሸፍኖ ከተለያየ ሱቅ ሲዘርፉ ከነበሩ ሌቦች ጋር በሚደባደብ ሰዓት አንድ ማንነቱን ያላየው ሰው ከእሱ ላይ ደሙን ቀድቶ ወስዶበታል። ወደ ነውላን ጋርም ተመልሶ ቁስሉን እያከመችለት ውላን ስለ እናቱ ትጠይቋለች። የዚህን ሰዓትም ሳንካ እናቱ በልጅነቱ እንደሄደችና ተመልሳ እንዳልመጣች ይነግራታል። እሷ ስለ ሳንካ እናት የምታቀው፣ እሱም ማያውቀው ትልቅ ምስጢር አለ። አሁን ላይ ችግር የሆነባቸው ነገር ሳንካ በመብረቅ ከተመታ በኋላ ሌሎች ሰዎች ሲነኩት እነዚያ ሰዎች ላይ የሚደርሰው ጉዳት ነው። ጓደኞቹም ላይ ምንም አይነት ጉዳት እንዳይደርሰባቸው የኤሌክትሪክ ንዝረቱን በአንድ ቦታ ላይ ሰብስቦ የሚያስቀር አንቴና የሰራ ሲሆን ከተማው ላይ ወጥቶ በሚደባደብ ሰዓትም ራሱን ከጉዳት የሚከላከልለት አሪፍ የሱፐር ሂሮ ልብስ ሰርቷል። በኑሯቸው መስተካከል ዙሪያም ተስፋ ቆርጦ ያሉት የከተማው ሰዎች ይህንም ማስክ የለበሰ ሰው በሚመለከቱ ሰዓት የመኖር ተስፋቸው እንደ አዲስ ማንሰራራት ጀምረዋል። ይህ በእንዲህ እንዳለ ሬድዋንና ሌሎች ፖለቲከኞች ሰላምን ለማስፈን ሲባል ምን ማድረግ እንዳለባቸው እየተወያዩ ይገኛል። ሬድዋን ደግሞ ከነዚህ ፖለቲከኞች ለየት ባለ መንገድ የሚያስብ ሲሆን በሀገሪቷ ላይ ሰላም ለማምጣትም ከሳንካ ጋር ለመስራት ወስኗል። ለሳንካም በሴቶቹ ላይ መርዙ እንዲጨመር ያደረገው ከሕፃናት ማደጎ ውስጥ ከወጡት ሰዎች መካከል አንዱ የሆነው ሱሌማን የተባለ ሰው እንደሆነ ነግሮታል። ሬድዋን የላካቸው ሰዎችም ሱሌማን የሚሰራበትን ቦታ፣ የሚሰራውን ስራ የሚወጣበትን ሰዓት በሙሉ ለሳንካ ነግረውታል። ሳንካም በሞጫ ሰዓቱ ጠብቆ ጨካኙን ሶሌማንን ነገሩን ለማወጣታት በሚሞክር ሰዓት ሱሌማን ለመናገር ፈቃደኛ አይደለም። እንዲያውም ከሳንካ ለማምለጥ እየሮጠ በነበረ ሰዓት በራሪ መኪና ገጭቶት ሕይወቱ አልፏል። በሌላ በኩል ፔንግኮር ከማደጉ ያወጣቸው እነዛ ጨካኝ ልጆች ወደ ከተማ የሚለቀቁበት ጊዜ እንደሆነ ያምናል። እስቲ ምንም ሳትዋሹ ፔንግኮር ስታዩት ማንን ነው የሚመስላችሁ? እኔ ብቻ ነኝ ይሄ ማቆ ታሪክ እየመሰለኝ ያለው? ይሄ ታሪክ የማንን ታሪክ ይመስላል? ሀሳባችሁን ኮመንት ላይ አርጉልኝ። እኔ እናንተን ሀሳብ ጠየቅኩ እንጂ ምንም አላልኩም። ፔንግኮር ካላለ ነው እነዛ ልጆች በከተማ ውስጥ የለቀቃቸው ሲሆን ከሱ ጎን ለመቆም ፈቃደኛ ያልሆኑትን እያንዳንዱን ፖለቲከኞችን ማስገደል ጀምረዋል። እሱን ከተቃወሙት ፖለቲከኞች መካከል ሬድዋንም አንደኛው ስለሆነ እሱን እንዲገድለው ሰው ተልኳል። የሆነና ሬድዋንን የመኪናውን መስታወት ሰብሮ ሰውየው ከመግደሉ በፊት ሳንጋ ወደ ቦታው ላይ የደረሰ ሲሆን ሰውየውንም ማስቆም ችሏል። በሌላ በኩል የከተማው ሰዎች ደግሞ እየተዟዟሩ የሚዘርፉት ሰዎች ላይ አንድ ላይ በመሆን ተነስተውባቸዋል። እቺ መከራ የጣሽ የተባለች ከተማ ያለባት ስቃይ ሳያንስ ሌላ ስቃይ የሚሆኑባትን ሁለት ሰዎች ላስተዋውቃችሁ፣ ጋዙልና ጋንዲ ይባላሉ። መላጣው ጋዙል የሚባል ሲሆን ለጋንዲ ከስሩ እየሰራለት ይገኛል። እነዚህ ደግሞ ትናንሽ ሌቦች ሳይሆን ሙሉ አገዛዙ ለመገልበጥ የሚፈልጉ ሰዎች ናቸው። በሌላ በኩል የከተማው ሰዎች ጉዳት ለደረሰባቸው ነፍሰ ጡሮች መድኃኒት እንዲሰራ ሰላማዊ ሰልፍ ወጥተዋል። የፓርላማ አባላትም ቢሆን ይህንም መርዝ የሚያከሽፍ መድኃኒት ያስፈልጋል በማለት በአስቸኳይ መድኃኒት እንዲሰጣቸው በመንግስት ፊት ጠይቀዋል። በሌላ በኩል ውላንም ስለ ሳንካናት የምታውቀውን ለመናገር ወስናለች። እሷ በአንድ ሆስፒታል ውስጥ በምትሠራ ሰዓት የሳንካን እናት አግኝታት ነበረ። እናትየው በጊዜው እሷ ለስራ ወታ በምትመለስ ሰዓት ልጇን አለማግኘቷን ተናግራ ነበረ። የህፃናት ማሳደጊያዎች ያለሄደችበት ቦታ የለም። ግን ልጇ ልታገኙ አልቻለችም። በጣም ህይወቱ አደጋ ላይ ሆኖ ልትሞት ብዙም ጊዜ እንዳልቀራ ተነግሯት እንኳን በሆስፒታል ውስጥ አልተኛችም። የእናት ነገር ልጅን ካገኘሁት በማለት ለሞት ጥቂት ቀናት ቀርቷት እንኳን እየዞረች ስትፈልገው ነበረ። አሁን ላይ በእርግጥ መሞቷን ማረጋገጥ ባይቻልም ከዛን ጊዜ በነበረው ሁኔታዋ ግን ምናልባት አልፋ ሊሆን ይችላል። በሌላ በኩል የፔንግኮር አረመኔዎች ሄዱና አጥቆ የተባሉበት ቦታ ላይ እየሄዱ ሰዎችን ማጥቃታቸውን ቀጥለዋል። ይህ በእንዲህ እንዳለ ሬድዋን ለአንድ የላብራቶሪ ሰራተኛ ደውሏል። ለቴክኒሻሉም እነዛ ጸረ መርዝ የሆኑ መድኃኒቶች ወደ ከተማው እየተበተኑ ይገኛል። መድኃኒቶቹ ትክክለኛ ናቸው አይደለም የሚሉት ላይ ጥርጣሬ አለብኝ፣ የምታውቀው መረጃ ካለ በማለት ሰውየውን ጠይቆታል። ቴክኒሻሉም የሚያውቀውን ነገር በሚነግረው ሰዓት ሬድዋን እየተበተኑ ያሉት መድኃኒቶች ሌላ መርዝ መሆናቸውን አውቋል። መድኃኒቱን የሚያጓጉዙት ሰዎች ስልክ ቁጥርም ማንም ሰው ጋር የለም። ነፍሰ ጡሮቹ እነዚህም መድኃኒቶች ከመወጋታቸው በፊት ሬድዋን የሆነ ነገር ማድረግ ይኖርበታል። በሌላ በኩል ሳንካ በዘች ከተማ ያለኝን ቆይታ ጨርሻለሁ ብሎ ያምናል። ለስራ ባልደረባውም ልሂድ ነው በቃ እናቴ ቤት ካለች ልያት፣ መሞቷን እንኳን አላውቅም። አሁን ላይ ሀገራቹ ሰላም ሰፍኗል፣ ሴቶቹም መድኃኒታቸውን ያገኛሉ በማለት ለሰውየው ይነግረዋል። የዚህን ሰዓትም ሰውየው ለሀገራችን የማይበረክት አንድ ነገር ቢኖር ሰላም ነው ምናልባት እንኳን እድል ቀንቶም ብናየው ብዙም አይቆይም መልሶ ይጠፋል፣ በማለት ሀገራቸው ላይ ለረጅም ጊዜ የቆየ ሰላም እንደሌለ ለሳንካ ነግሮታል። ሰውየው ቃል በቃል ይሄንን እንዳለ ሳንካ ስልክ ከሬድዋን ተደውሎለታል። ሬድዋን መርዝ እየተበተነ እንደሆነ በሚነግረው ሰዓት ሰውየው ሰላም አይበረክትልንም ያለው እውነቱን እንደሆነ ተረድቷል። አሁን ላይ ሳንካ የግዴታ መድኃኒቶቹን ለማስቆም ሁሉንም መኪናዎች ማግኘት አይጠበቅበትም። አንዱን መኪና ካገኘ ሌሎቹን በሙሉ የሚያጠፋበትን ዘዴ እሱ ያውቃል። የሆነና ፔንግኮር መድኃኒቶቹን በሚበትን ሰዓት የሹፌሮቹን ስልክ ማንም ሰው እንዳያውቅ ስላደረገ አንዱንም መኪና እንኳን ማግኘት አልተቻለም። የሹፌሮቹንም ስልክ ለማግኘት ሲባል ወደ ፔንግኮር ጋር የግድ መሄድ አለበት። ፔንግኮር ጋር ደግሞ እነዛ ማደጎ ቤት ውስጥ ከልጅነታቸው ጀምሮ ሰው እያረዱ የነበሩት ህፃናቶች ቁጭ ብሎ የሚጠብቁት ይሆናል። ሳንካም በመጀመሪያ ሞራል ተሳምቶት ብዙ የሆኑትን እነዛን ክፉ ሕፃናቶች ሲፋለም ነበረ። ፔንግ ኮር ግን ተፋላሚ ሳይሆን አረመኔ ነው። የሰውን ልብ እንዴት መስበር እንዳለበት ያውቃል። ከሳንካ ጋር በጥበቃነት የሚሰራው ባልደረባውን ውላንን እና አንድ ልጇን አግቶ ይዟቸዋል። ሽማግሌውም ከጀርባው በሳንካ ፊት እንዲወጋ ያስደረገው ሲሆን፣ ቀጣዮቹም ውላንና ልጅየው እንደሆኑ ተናግረዋል። በነገሩም ሳንካ ተጨንቆ በጣም በሚጮው ሰዓት ኃይለኛ መብረቅ ከላይ አግኝቶታል። ይህም ባለው ፓወር ላይ ፓወር ጨምሮለት ከሰዎቹ ጋር እንዲደባደብ አስችሎታል። በሌላ በኩል ፔንግኮር የሚተማመንበት ጠንቋይ የሳንካን አይምሮ ተቆጣጥሮታል። በሐሳቡም ለሳንካ እናትና አባቱ ቤት እየጠበቁት ስለሆነ ወደ ቤት እንዲመለስ ይነግረዋል። ይሁንና ሳንካ ይሄ ነገር በእሱ ላይ እንዳይሰራ አንድ ምክንያት አግኝቷል። አባቱ ሲሞት በአይኑ አይቷል። ይሄ ጠንቋይ ተብዬ ደግሞ የአባትዮውን ሞት ስላላወቀ እናትና አባተ ከቤት እየጠበቁ ነው ሲል ነገሩ ውሸት እንደሆነ ገብቶታል። ምናልባት እናትህ ቢለው እናቱ ትሙት አትሙት ስለማያቅ ትቶት ሊሄድ ይችል ነበረ። ግን አባተ በህይወት አለ ሲለው ነገሩ ውሸት እንደሆነ ገብቶት ሰውየውንም የዘኑ ሰዓት ዘርሮታል። ከዛም በቁጥር ብዙ የሆኑትን እዛ ማደጎ ቤት ውስጥ የነበሩ ጨካኝ ሰዎችን ሲፋለም የነበረ ሲሆን አብዛኞቹን አሸንፎ ፔንግ ኩርን ብቻውን አስቀርቶታል። ፔንግኮር ደግሞ በበኩሉ የሚያየውን ማመን አልቻለም። አንድ ሰው ብቻ የሁሉ ኃይል ያላቸውን ልጆች እንዴት ሊያሸንፍ ይችላል? ይሄ አይምሮ ውስጥ የተፈጠረ ጥያቄ ነው። በሌላ በኩል ሬድዋንም ቢሆን ወደ ቦታው ደርሷል። ፔንግ ኮረም የዚህን ሰዓት ከዚህ ቀደም ያደረጋቸውን በሙሉ እየተናዘዘ ነው። ሩዞቹ ሲመረዙ ያሉት ቪዲዮዎች ተቀርጸው እንዲለቀቁ ያደረግኩት እኔው ራሴ ነኝ። ምክንያቱም ህዝቡ ሰላም ማግኘት የለበትም፣ እርስ በእርሱ መዋጋት አለበት። በሴቶቹ ሆድ ውስጥ የሚገኘው መድኃኒት ደግሞ ህፃናቶቹን የሚገል አይደለም። እኔ ዚህን ያህል ጨካኝ ሰው አይደለውም። ህፃናቶቹ ሲወለዱ ግን ምነው ያኔ በእናታቸው ሆድ ሳሉ በሞቱ የሚያሰኙ ልጆች ነው የሚሆኑት። የልጆቹን አይምሮ በጭካኔ የሚሞላ መጥፎ ቫይረስ ነው። ሲወለዱ ገዳይ ስለሚሆኑ ብትችሉ መድኃኒት ከመስጠት ይልቅ አሁን ብትገሏቸው ጥሩ ነው። እነዚያን ሴቶች ህፃናቶች የምታድኑበት መንገድ አይኖርም፣ በማለት አዲስ የተበተነው መድኃኒት በህፃናቶቹ ላይ ምን እንደሚያደርግ ይነግራቸዋል። ተሳክቶላቸው እነ ሳንጋ ይሄንን መድኃኒት ሴቶቹን ከመወጋት ካዳኑ ህፃናቶቹን ማትረፍ ይቻላል። ግን እንዴት? ለዚህ ደግሞ መልስ ሳንካ አለው። ሳንካ ተሳክቶለት አንዱን ብልቃጥ የሚያገኝ ከሆነ ሁሉም እንዲፈነዱ ማድረግ ይችላል። ያኔ በልጅነቱ አባቱና ሰዎቹን ሲደበድቡ የነበሩትን ሰዎች የአንደኛውን መስታወት ይዞ በሚሰነጠቅ ሰዓት የሁሉም ተሰንጥቆ ነበረ። ይህም ከሱ ኃይል የሚወጣው ፍሪኩዌንሲ እያንዳንዱን ተመሳሳይ ቅንጣቶች እንዲሰባበሩ የሚያደርጋቸው ሲሆን፣ በዚህም መሰረት እነዚህን ሴረሞች ሴቶቹ ከመወጋታቸው በፊት ሊያጠፋቸው ይችላል። ይሁንና ይሄንንም ለማድረግ እነዛ መድኃኒቶች ከተሰሩበት ተመሳሳይ ብልቃጥ አንድ ፍሬ የግድ ማግኘት አለበት። ሬድዋንም ረጅም ሰዓት ከፈጀ ማጣራት በኋላ አንደኛው ሾፌር የት እንደሚገኝ ማወቅ ችሏል። ሳንካም በሞተር ወደ ቦታው ላይ የሄደ ሲሆን ሾፌሩ ሽጉጡን ሊተኩስበት በነበረ ሰዓት በአንዲት ስሪ በተባለች ሴት አማካኝነት መኪናው መከልበጥ ችሏል። ይበንዲ እንዳለ ጋዚልና ጋንዲ ከዚህ ጦርነት ነፃ ናቸው። እነሱ የራሳቸው ዓላማ አላቸው። ወደ አንድ መቃብር ቦታ በመሄድም ግድግዳ ውስጥ የተቀበረን አስክሬን ለማውጣት ግድግዳውን እያፈረሱት ነው። በቦታው ላይ የተቀመጠው አስክሬን ዙሪያውን በመስታወት ተከቧል። ሰዎቹም አስክሬኑን ካወጡት በኋላ ከዚህ በፊት በሰዎቻቸው አማካኝነት ከሳንካ ላይ የወሰዱትን ደም ወደ ሰውየው ውስጥ ጨምረዋል። ይህም ለዓመታት ተቀብሮ የነበረ አንድን ጀግና ሰው ወደ ሕይወት እንዲመለስ አድርጎታል። ሰውየው ዊላውክ ይባላል። ጋዙ ለም ሰውየው ከረጅም ዓመት በኋላ ወደ ሕይወት ስለተመለሰ ተንበርክኮ እንኳን በደና ወደ ምድር መጣህ በማለት አቀባበል አድርጎለታል። ይህ በእንዲህ እንዳለ ሰአንካ ቫኑ ከተገለበጠ በኋላ የሚፈልገውን ብልቃጥ ወስዷል። እንዳሰበውን ብልቃጡን ይዞ ልክ እንደ ልጅነቱ በመብረቅ እንዲሰበር በሚያደርገው ሰዓት ሀገሩን ሙሉ ተሰራጭቶ የነበሩት እነዛ ህፃናቶቹን አውሬ እና ጨካኝ የሚያደርጓቸው መድኃኒቶች በሙሉ ተሰባብረዋል። መድኃኒቱን ተወቅተው የነበሩት ሴቶች በቁጥር ትንሽ ስለሆኑ ለእነሱ መፍትሄ መፈለግ አይከብድም። ጨካኙ ፔንግ ኮር አልፏል። አሁን ላይ እነሱ ላይ ጭንቀት የሚሆንባቸው ምን አለ? ሳንካም ቢሆን የተሻለ ልብስ አሰርቶ ለራሱም ስልጠና እያደረገ ከተማዋን በመጠበቅ ጊዜውን እያሳለፈ ነው። በእውነት የዚህ ከተማ ነዋሪዎች በጣም ነው የሚያሳዝኑት። ከዚህ በኋላ ያለው ህይወታቸው የሰላም እንዲሆን ፈጣሪ እርዳቸው።